ኦሪት ዘሌዋውያን ምዕራፍ 14 ተራ ቁጥር አንድ እግዚአብሔርም ሙሴን እንዲህ ሲል ተናገረው። ለምጽ የያዘው ሰው ከለምጹ በሚነጻበት ቀን የለምጹ ሕግ ይሄ ነው አለ። ይህም ወደ በመጀመሪያ ወደ ካህኑ ይወስዱታል። ተራ ቁጥር ሶስት ካህኑም ለምፅ የያዘውን ሰው ከሰፈር ወደ ውጭ ያወጠዋል። ካህኑም ለምፁን ይመለከተዋል፣ ያየዋል። እነሆ የለምፁ ደውዬ ከለምፃሙ ላይ ከለምፃሙ ሰው ላይ ቢጠፋ ካህኑ ስለሚነጻው ሰው ሁለት ንጹሐን ወፎችን በሕይወታቸው የዝግባ እንጨት ቀይ ግምጃም ሂሶጵም ያመጣ ዘንድ ካህኑ ሰውየውን ያዘዋል አለ። ተራ ቁጥር አምስት ካህኑም በሁለቱ ወፎች ካህኑም ከሁለቱ ወፎች አንዱን ወፍ በሸክላ ዕቃ ውስጥ አድርጎ በምንጭ ውሃ ላይ ያርደዋል። ያርደው ዘንድ ሰውየውን ያዘዋላለ። ተራ ቁጥር ተራ ስድስት ያልታረደውን ወፍ ዝግባውንም እንጨት ቀዩንም ግምጃ ሂሶጵንም ወስዶ ከህያው ወፍ ጋር በምንጭ ውሃ ላይ በታረደው ወፍ ደም ውስጥ ይነክራቸዋል። ተራ ቁጥር ሰባት ከለምጹ በሚነጻው ሰው ላይ ሰባት ጊዜ ይረጨዋል። ሰውየውም ንጹህ ነው፣ ንጹህ ነህ ይለዋል። ሰውየውንም ንጹህ ነህ ይለዋል። ያልታረደውንም ወፍ ወደ ሜዳ ይለቀዋል። ተራ ቁጥር ሰባ ስምንት የነጻውም ሰው ልብሱን ያጥባል። አጉሩንም ሁሉ ይላጫል፣ በውሃም ይታጠባል፣ ንጹህም ይሆናል። ከዚያም በኋላ ወደ ሰፈር ይገባል። ነገር ግን ከድንኳኑ ውጭ ሆኖ ሰባት ቀን ብቻውን ይቀመጣል ከሰው ጋር ሳይቀላቀል። ተራ ቁጥር ዘጠኝ በሰባተኛው ቀን ጠጉሩን ሁሉ ይላጫል፣ ራሱንም ጢሙንም ቅንድቡንም የገላውንም ጠጉር ሁሉ ይላጫል። ልብሱንም ገላውንም በውሃ ያጥባል፣ ንጹህም ይሆናል። ከዚህ በኋላ ከሰው ጋር ይቀላቀላል። ተራቁ ጠራስር በስምንተኛውም ቀን ነውር የለባቸውን ሁሉ ተባት ጠቦቶች ነውር የሌለባቸውንም አንዲት የዓመት ነውር የሌለባትንም አንዲት የዓመት ንስ ጠቦት ስለ እህልም ቁርባን ከመስፈሪያው ከአስር እጅ ሦስት እጅ የሆነ በዘይት የተለወሰ መልካም ዶቄት አንድ የልወግ መስፈሪያ ዘይት ያመጣል። ተራ ቁጥር አስራ የሚያነጻውም የሚያነጻውም ካህን እነዚህን ነገሮች የሚያነጻውንም ሰው በመገናኛው ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያኖራቸዋል። ሰውየው ያመጣቸውንም ሰውየውንም ጭምር። ተራ ቁጥር አስራ ሁለት ካህኑም አንዱን ጠቦት ወስዶ ስለበደል በደል መሥዋዕት ያቀርበዋል። ያንንም የልወግ መስፈሪያ ዘይት ስለመወዝወዝ ቁርባን በእግዚአብሔር ፊት ይወዘውዘዋል። ተራ ቁጥር 13 የኃጢአትን መሥዋዕትና የሚቃጠለውን መሥዋዕት በሚያርዱበት በተቀደሰው ስፍራ ጠቦቱን ያርደዋል። የኃጢአቱ መሥዋዕት ለካህኑ እንደሚሆን እንዲሁ የበደል መሥዋዕትን የበደል የኃጢአቱ መሥዋዕት ለካህኑ እንደሚሆን ሁሉ እንዲሁ የበደል መሥዋዕትም ለካህኑ ነው፣ ቅዱሰ ቅዱሳን ነውና። ተራ ቁጥር አስራ አራት ካህኑም ከበደል መሥዋዕት ደም ወስዶ የሚነፃውን ሰው የቀኝ ጆሮውን ጫፍ፣ የቀኝ እጁንም አውራጣት፣ የቀኝ እግሩንም አውራጣት ያስነካዋል። ተራ ቁጥር አስራ አምስት ካህኑም ከዘይቱ ከሎግ መስፈሪያ ወስዶ በግራ እጁ ውስጥ ያፈሰዋል በግራ እጁ ውስጥ ያፈሰዋል። ተራ ቁጥር 16 ካህኑም በግራ እጁ ውስጥ ባለው ዘይት ቀኝ ጣቱን ነክሮ ከዘይቱ በእግዚአብሔር ፊት ሰባት ጊዜ በጣቱ ይረጨዋል። ተራ ቁጥር 17 ካህኑም በእጁ ውስጥ ከቀረው ዘይት የሚነጻውን ሰው የቀኝ ጆሮውን ጫፍ የቀኝ እጁንም አውራጣት የቀኝ እግሩንም አውራጣት የበደል መስዋዕት ደም ባረፈበት ላይ ያስነካዋል። ተራ ቁጥር 18 በካህኑም እጅ ውስጥ የቀረውን ዘይት በሚነጻው ሰው ራስ ላይ ያደርግበታል፣ ያፈስበታል። ካህኑም በእግዚአብሔር ፊት ኀጢአቱን ያስተሰርይለታል። ተራ ቁጥር 19 ካህኑም የኀጢአቱን መስዋዕት ያቀርባል። ከርኩሰቱም ለሚነጻው ሰው ኃጢአቱን ያስተሰርይለታል። በኋላም የሚቃጠለውን መስዋዕት ያርዳል። ተራ ቁጥር ሀያ ካህኑም የሚቃጠለውን መስዋዕትና የእህሉን ቁርባን በመሰዊያው ላይ ያቀርባል። ካህኑም ርኩሰቱን ያስተሰርይለታል፣ እርሱም ንጹሕ ይሆናል። ተራ ቁጥር ሀያ አንድ ድሃም ቢሆን ይህንንም ለማምጣት ገንዘብ የማይበቃው ቢሆን ማስተስረያ ማስተስረያ የሆንለት ዘንድ እንዲወዘወዝ አንድ ጠቦት ለበደል መስዋይት ከመስፈሪያውም ከአስር እጅ አንድ እጅ የሆነ በዘይት የተለወሰ መልካም ዶቄት ለእህል ቁርባን አንድ የሎግ መስፈሪያ ዘይትም ያመጣል። ተራ ቁጥር 22 ሁለት ዋኖሶች ወይም የርግብ ግልገሎች እንደሚቻለው አድርጎ አንዱን ለኃጢአት መስዋዕት ሁለተኛውን ለሚቃጠል መስዋዕት አድርጎ ያመጣል። ተራ ቁጥር ሀያ ሶስት በስምንተኛውም ቀን ስለ መንጻት ወደ ካህኑ ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ያመጣቸዋል። ተራ ቁጥር አራት ካህኑም የበደሉን መስዋይት ጠቦቱን የሎግ መስፈሪያውንም ዘይት ይወስዳል። ካህኑም ለመወዝወዝ ቁርባን ለመወዝወዝ ቁርባን በእግዚአብሔር ፊት ይወዘውዛቸዋል። ተራ ቁጥር ሀያ አምስት የበደሉንም መስዋይት ጠቦቱን ያርዳል። ካህኑም ከበደሉ መሥዋዕት ደም ወስዶ የሚነጻውን ሰው የቀኝ ጆሮውን ጫፍ የቀኝ እጁንም አውራጣት የቀኝ እግሩንም አውራጣት ያስነካዋል። ተራ ቁጥር ሃያ ስድስት ካህኑም ከዘይቱ በግራ እጁ ወስዶ ያፈሰዋል። ተራ ቁጥር ሃያ ሰባት ካህኑም በግራ እጁ ውስጥ ካለው ዘይት በቀኝ ጣቱ ሰባት ጊዜ በእግዚአብሔር ፊት ይረጨዋል። ተራ ቁጥር 28 ካህኑም በእጁ ውስጥ ካለው ዘይት የሚነጻውን ሰው የቀኝ ጆሮውን ጫፍ የቀኝ እጁንም አውራጣት የቀኝ እግሩንም አውራጣት የበደል መሥዋዕት ደም ባረፈበት ላይ ያስነካዋል። ተራ ቁጥር በእግዚአብሔር ፊት ያስተሰርይለት ዘንድ በካህኑ እጅ ውስጥ የቀረውን ዘይት በሚነጻው ሰው ላይ በሚነጻው ሰው ራስ ላይ ያደርገዋል። ተራ ቁጥር ሰላሳ እንደሚቻለው ከዋኖሶች ወይም ከርግቦች ግልገል አንዱን ያቀርባል። ተራ ቁጥር ሰላሳ እንደሚቻለው አንዱን ለኃጢአት መሥዋዕት ሌላ ሁለተኛውንም ለካህል ቁርባን ጋር ለሚቃጠል መሥዋዕት አድርጎ ያቀርባል። ካህኑም ለሚነጻው ሰው በእግዚአብሔር ፊት በደሉን ያስተሰርለታል። ርኩሰቱን ማለት ነው። ተራ ቁጥር ሰላሳ ሁለት ለመንጻቱ የሚያስፈልገውን ነገር ለማያገኝ ሰው የለምፅ ደውዬ ላለበት ሰው ህግ ይሄ ነው አለ። ተራ ቁጥር ሰላሳ ሶስት እግዚአብሔርም ሙሴንና አሮንን እንዲህ ብሎ በድጋሚ ተናገራቸው። ተራ ቁጥር ሰላሳ አራት ወደም ምሰጣችሁ ርስት ወደ ከነአን ምድር በገባችሁ ጊዜ እኔም የለምፅ ደውዬ በርስታችሁ ምድር በአንድ ቤት ባደረገው በርስታችሁ ምድር በአንድ ቤት ባደረግሁ ጊዜ ባለቤቱ መጥቶ ካህኑን ደዌ በቤቴ ውስጥ እንዳለ ደዌ በቤቴ ውስጥ ያለ ይመስለኛል ብሎ ይንገረው። ተራ ቁጥር 36 ካህኑም በቤቱ ውስጥ ያለው ዕቃ ሁሉ እንዳይረክስ እርሱ ደውየውን ለማየት ወደ ቤት ሳይገባ ቤቱን ባዶ እንዲያዘርጉት ይዘዝ። በኋላም ካህኑ ቤቱን ለማየት ይግባ። ተራ ቁጥር ሰላሳ ሰባት ደውየውንም ያያል። እነሆ ደዌው በግንቡ ላይ በአረንጓዴና በቀይ ቢጅጐረጐር መልኩም ወደ ግንቡ ውስጥ ቢጠልቅ ካህኑ ከቤቱ ውስጥ ወደ ቤቱ በር ወጥቶ ሰባት ቀን ቤቱን ይዘጋዋል። ተራ ቁጥር ሰላሳ ዘጠኝ ካህኑም በሰባተኛው ቀን ተመልሶ ሂዶ ያየዋል። ደዌው በቤቱ ግን ብላ ቢሰፋ ካህኑም ደዌ ያለባቸውን ድንጋዮች እንዲያወጧቸው ከከተማውም ወደ ውጭ ወደ ረከሰው ስፍራ እንዲጥሏቸው ያዛል። ተራ ቁጥር ሰላሳ አንድ ቤቱንም በውስጡ በዙሪያው ያስፍቀዋል። የፋቁትንም የፋቁትንም የምርጊቱን አፈር ከከተማው ወደ ውጭ አውጥተው ወደ ረከሰው ስፍራ ያፈሱታል። ተራ ቁጥር 42 በእነዚያ ድንጋዮች ስፍራ ሌሎች ድንጋዮች ያስገባሉ። ሌላም ጭቃ ወስደው ቤቱን ይመርጉታል። ተራ ቁጥር 43 ደውየውም ዳግም ቢመለስ ድንጋዮቹም ከወጡ በኋላ በተፋቀና ከተፋቀና ከተመረገ በኋላ በቤቱ ውስጥ ቢሰፋ ካህኑ ገብቶ ያንን ቤት ያየዋል። እነሆ ደውየው በቤቱ ውስጥ ሰፍቶ ቢሆን በቤቱ ውስጥ ያለው እየፋገ የሚሄድ ለምጽ ነውና ያ ቤት ርኩስ ነው። ተራ ቁጥር 45። ቤቱንም ድንጋዮቹንም እንጨቱንም የቤቱንም ምርጊት ሁሉ ያፈርሱታል። እነርሱንም ከከተማው ወደ ውጭ ወደ ረኩስ ቦታ ስፍራ ወስደው ይጥሏቸዋል። በተዘጋበትም ጊዜ ሁሉ በተዘጋበትም ጊዜ ሁሉ ወደ ቤቱ የሚገባ እስከ ማታ ድረስ እርኩስ ነው። ተራ ቁጥር 47 በቤቱም የሚተኛ ልብሱን ያጥባል። በቤቱም የሚበላ ልብሱን ያጥባል። ተራ ቁጥር 48 ካህኑም ገብቶ ያንን ቤት ያያል። እነሆም ቤቱ ከተመረገ በኋላ ደውየው በቤቱ ውስጥ ባይሰፋ ደውየው ስለሻረ ካህኑ ቤቱ ንጹሕ ነው ይላል። ተራ ቁጥር አርባ 49 ቤቱንም ለማንጻት ሁለት ወፎች፣ የዝግባ እንጨት፣ ቀይ ግምጃም ሂሶጵም ይወስዳል። ተራ ቁጥር አምሳ አንደኛውንም ወፍ በሸክላ ዕቃ ውስጥ ከምንጩ ውሃ በላይ ያርዳል። ተራ ቁጥር አምሳ አንድ የዝግባውን እንጨት ሂሶጵንም ቀዩንም ግምጃ ሁለተኛውንም ወፍ ወስዶ በታረደው ወፍ ደምና በምንጩ ውሃ ውስጥ ይነክረዋል። ቤቱንም ሰባት ጊዜ ይረጨዋል። ተራ ቁጥር አራምሳ ሁለት ቤቱንም በወፉ ደም በምንጩ ውሃም በሕያውም ባልታረደውም ወፍ በዝግባው እንጨት በሂሶጵም በቀዩም ግምጃ ያነጻዋል። ተራ ቁጥር አራምሳ ሶስት ያልታረደውንም ወፍ ከከተማ ወደ ሜዳ ይወስደዋል ይሰደዋል። ለቤቱም ያስተሰርለታል፣ ቤቱም ንጹሕ ይሆናል። ተራ ቁጥር አምሳ አራት ይህም ህግ ይህም ህግ ነው። ለሁሉ አይነት ለምጽ፣ ለሁሉ አይነት ለምጽ፣ ደውዬ፣ ለቆረቆር፣ በልብስና በቤትም ላለ ለምጽ። ለእባጭም፣ ለብጉርም፣ ለቋቁቻም